አንድ እንጀራ ጥብስ አድርጌ ከዛ ቪጂ ሰርቼም ነው አይሆንም፣ ጎመን፣ ቆስጣ፣ ሰላጣ፣ የሁሉ ነገር አልሰራም። እንጀራ ለሚበሉት ይጨነቁ። እኔ እንጀራ ብዙ አልሄድም አልበላም። በቃ ሲያምረኝ ሲያምረኝ። ኧረ ቆይ አውራ እናንተ እስኪ እስኪ እስኪ እስኪ ስሙ ከዚህ በፊት ሀቢባን ሲያሽሟጥጡ የነበሩ ሰዎች ይሄ ሕዝብ እኮ ይሄ ሕዝብ እኮ መጫዎች አረጉት እ ይሄም ማህበረሰብ ማለት ነው ከዚህ በፊት ሀቢባን በሆነም ባልሆነም ቀስ እያረጉ እያስመሰሉ ሲያሽሟጥጡ የነበሩ ሰዎች ዛሬ የራሳቸው ድራማ እና የራሳቸው ነገር እንዲረሳላቸው ብለው የሀቢባ ደንበኛ አንዱ በአንዱ ጎንም፣ ሮሚን ስለሚጠሏት ሮሚን ስለማይወዷት ነው። በአንድ በኩል በአንድ በኩል ደግሞ የሀቢባ ደጋፊዎች ወይ ትክክል፣ ትክክል፣ ትክክል ብለው እንድትደግ እንዲደገፉ እኮ ነው ሀቢባን ሀቢባን ባለፈው ስታሽ ማጠጧት አልነበረ እንዳውም ሀቢባ ስትሰደብ የእኔ ልጆች እግዚአብሔር ይስጣቸው የእኔ ልጆች አለን እንዴ ቤት እየከፈቱ የሀቢባን ፎቶ እያደረጉ ድንቅ ኔ ፍቅር ድምፅ ሲሆኑ የነበረው የእኔ ልጆች አልነበሩ እንዴ እንዳለ ቤት እየከፈቱ የሀቢባ ጋር ልጆች ጋር ሆነው አብረው ድምፅ ሲሆኑላት የነበረው ዛሬ ከምን ደርሰው መጥተው ነው ልወደድ ባይ ነው በቃ ልወደድ በአቢባ ተከታይ ያላት ምናምን በእሷ ልግባ ኮ ነው። ተከራካሪ መስለው ውሸታ ትናንትና፣ ማነው ማን ነው ስሟ ዲቦራን? ማነው? ዲቦራና ሮሚ ስለተጣሉ ሀሳቤ ሌላ ቦታ ነው። ዲቦራና ሮሚ ስለተጣሉ ዲቦራ እንደደገፋችሁ ይመስላችሁ ከዛ በኋላ ሮሚን ለመቃወም ነው እያደረጋችሁ በተሄዳችሁበት መንገድ። ዛሬ ግን ልክ በቆማችሁላ ልክ ዲቦራን ማን ነበር ስማያቺ ማን ነበር? ስለ እንትን የተወራባት ለእሷ ድምፅ ሆነናል፣ ክሬዲት ይሰጠን። አያችሁ፣ ከልባችሁ አላላችሁም። ለምን ከሮማን ጋር ስለተጣላችሁ። ይሄ መልክት አድርሱላቸው እና አውቃችሁ እንትና እንደደገፋት የምሰሩ ሀቢባን ሀቢባን ስትቃወማት የነበረው እናንተ ናችሁ፣ እራሳችሁ ባለፈው ቪዲዮ ላይ ማርያምን ስሟን ለማስተካከል ነው። ባለፈው ቪዲዮ ላይ ሀቢባ ምን ስትባል ነበረ? ኧረ ሀቢባ እንደዚያ እናንተ ሮሮ የምታዳምጥ መሰላችሁ እንዴ? የሆነ ጥቅም ሳታገኝበት እኔ እኮ ሀቢባን አስር አመት የማውቃት ጓደኛዬ ናት እኮ አውቃታለሁ እየተባለ ነው እና ምን ተዋሻላቸው ማምላክ እኔ የሰው ልጅ እኔ አሁን ለምሳሌ በሀቢባ ማልገባው በሮሚም አልገባው ሁለቱን መራቸው ላይ አይመለከተኝም። ጥጌን ይዤ ነው ማየው በአይምሮዬ ግን ሀቢባም የተናገረችው ነገር ትክክል ነው። በሆነ ሳይድ ሮሚም የተናገረችው ብዬ ነው እንጂ ማስበው እንትን አለም አንዳንዶቹ ግን የሀቢባ ተከታዮች አድናቂዎች ምናምን በቃ ላ ትክክል ጥሩ ጥሩ እንዲባሉ እኮ አስመሳይ፣ አስመሳይ ሀቢባን ከዛሬ ሁለት ወር በፊት ነው ምናምን ስ በዩትብ ስትከታከቷት አለበት በአሽሙ ያስመሰ ጓደኛ ናት ስራምት እያላችሁ፣ መቼስ ጥቅም ሳታገኝ አትቀመጥም እያላችሁ ነበር። አስመሳይ ወሬኞች፣ ስል ድሮ ስታቀኝ ሜካፕ ምናምን አልቀባም፣ ድሮ ስታቀኝ ዊግ አላደረግም፣ ከድሮም ጀምሮ ዱቄትም አልነበረ እንደምትሉኝ። ዛሬ ምነው ዱቄት የተለየባችሁ? ከድሮም ጀምሮ እኮ ቤታ ሜካፕ የምትለቀለቂ ትሉኛላችሁ በዊግ ነው ሰው የመሰርሱት ልኛላቸው ከሪያ የተለየ ዊግ አላደረኩ የተለየ እነዚህ ደግሞ ሽሮ አትስጡኝ እያልኳቸው ሲያስጠሉ። ዛሬ ግን ብዙ በላው መሰለኝ። አየ- በቃኝ፣ በቃሽም የሚለኝ ወገን የለኝም። ሶሪ ጋይስ ጮማ በላው አልበላም። ጮማ ጎመን ልብለ መጀስ ምን ምንድን ነው ያለ? ምንድን ነው የምትውል? ማርዬ ሰው ልጅ የወላችሁ። እኔ እኮ ድሮ ነበረ በቃኝ። እግዚአብሔር ይመስገን። ቴንክ ዩ ይሄ ሁላ መጠቅጠቅ ስሙን። እኔ ጋይስ በፊት በፊት ያልተረዳችሁት ነገር በፊት በፊት ምናምን ነገር ይደንቀኛል ይደንቀኛል፣ ይገርመኛል። የሰው ባህሪ ይገርመኛል። ወይ ጉድ! ምን አይነት ባህሪ ነው ያላቸው? ምን አይነት አስመሳኝ ናቸው? ምናምን እናት አትሳደብ፣ እናትሽ ድንጋይ ትብላ፣ ላይክ ምን አይነት ባህሪ ነው ያላቸው? ምን አይነት ሰዎች ናቸው? ምናምን ብዬ ይገርመኛል። አሁን ላይ ግን ማርያምን ጋይስ፣ ምንም ነገር አይመስለኝም። ምንም ነገር እራሳቸውን እራሳቸውን እራሳቸውን ሶሪ ጋይስ እራሳቸውን ይጸጽታቸው ለሰዎች ጊዜ ስጧቸው። ራሳቸውን በራሳቸው ይጸጽታቸው። እግዚአብሔር ደግሞ እግዚአብሔር በቀለኛ አይደለም፣ ግን እግዚአብሔር ይከፍልላቸዋል ለምታደርጉት። እናንተ ልባችሁ ጥሩ ይሁን ሚስኪንኑ። እንዴት ብዬ እንደማስረዳቸው በቃ ጥሩ ሁኑ ሚስኪንኑ። እግዚአብሔር ደግሞ አይን አለው። ፈጣሪ እኮ ያያል ሁሉም ነገር ከሰማይ ሆኖ ይፈርዳል። እሱ ይፍረድ። በቃ ለእሱ መስጠት ነው። የሰው ባህሪ ዛሬ አይታችሁት፣ ሰው ማለት ሳሙና ነው። ዛሬ አይታችሁት፣ ነገ ሙድጭ ሲል ለምታዩት። ዛሬ አብሯችሁ ሲያሽቃበጠ የነበረ ነገ አይኖርም። ዛሬ እየየ ብሎ ሲያለቅስ የነበረ ነገ የእናንተ ሊገላችሁ ይመጣል። ዛሬ ሲያለቅስ የሆነ በቃ እኔ እንጃ። የሰው ባህሪ ግን ከስህተታችሁ መማር ነው። ላይክ ከስህተታችሁ መማር ነው። ትልቁ ነገር አለመሳሳት በቃ አለመሳሳ ለአለመንሳሳ መሞከር ለሰው ክፋት አለመመኘት ምቀኝነት አለመሆን። ከዛ ውጭ ግን እራሳችሁን ምር የሚባለው መገደብ መቆጠብ አለባችሁ። በቃ ገድቡትኝ፣ ነው ይሄ አይሆንም። በሼማ ያያዛችሁ ሂዱንታ ያያዛችሁ በቃ ነው አስቀድማችሁ ማውቃለሁ። እኔ አስቀድሜ አላውቅም እኔ ቶሎ። እግዚአብሔር ምስክሬ ነው። እኔ ሰው የሆነ ምግባባ ሆነ የሆነ ነገር ከነገረኝ ወዲያው ነው ማምነው የሆነ ነገር ከጠየቀኝ በምችለው አቅሜ ደርሳለሁ። ግን ይሄ ትክክል አይደለም አግባብ አይደለም ነው፣ አም ሶሪ። ሌላ ሰው ካለ ሞክሩ፣ ሌላ ሰው ካለ ሞክሩ። እነዛው ሰዎች ናቸው መልሰው ቂጣችሁን አሞራው ምትሉ የምናደርገው ነው አሞራው፣ እነዛ ሰዎች መልሰው ነው ቂጣችሁን የሚወጓችሁ፣ ለእናንተ መጥፎ የሚሆኑትኝ አውረ የሚሆኑትኝ። የስ አንዳንድ ሰዎች ስታከብሯቸው፣ ስትወዷቸው፣ ስትሆኑላቸው አይፈልጉም የሚፈልጉትን የሚረግጣቸው፣ የሚሰድባቸው፣ የሚያንቋሸሻቸው፣ የሚያንጓጥታቸውን ሰው ነው የሚፈልጉት። የተረዳሁት ይህንን ነው። ማምላክ ስለዚያ እኔ ለእግዚአብሔር ለአንድዬ ለፈጣሪ ስጡት። እግዚአብሔር መላሽ ነው። ወታችሁ መሰዳደብ አይጠበቅባችሁም። ወታችሁም የሰው ስም እየጠራችሁ መናገር አይጠበቅባችሁም። ለእግዚአብሔር መስጠት ይህንን ነው አሁን ያየሁት የተረዳሁት። በቃ ማርያምን ለምን መሰላችሁ? አንደኛ ሰው አይረዳችሁም። ህሊናቸው እያወቀ የሚደረገው ነገር ትክክል እንዳልሆነ ህሊናቸው እያወቀ ህሊና አሞራ ይፈልገኛል። ኦኬ፣ መጣው። ህሊናቸው ትክክል እንዳልሆነ እያወቁ ትክክል ሰዎች የሚሰሩት ነገር ትክክል እንዳልሆነ እያወቁ ግን እናንተም ብቻ ስለሚጠሉ ቀንተሽ ቀንተሽ ነው ቀናሻ እንዲያልሻ ስለሚባል እኔ ለምን አወራለሁ? እግዚአብሔር ይመልስ ነው የምለው። በቃ እግዚአብሔር ይመልስ። ማምላክን ነያለሽ። እሺ ሶሪ ጋይስ፣ አሁን ነው ይመጣል። ኦኬ፣ ለአክበሉትኝ። እሺ እሺ ዝናብ እየዘነበ ነው። አሁን በዚህ ሰዓት አንድ ሰው አቅፎኝ ቢተኛ ጥሩ ነበረ። ኦኬ ሺዱ ጥሩት እና እኔ ብቻዬን እኔ እግዚአብሔር ምስክሬ ነው የምላችሁ። ከዚህ ከዚህ ሶወጣ እንደ ማንኛውም ሰው ወይ ጉድ ብዬ ለአይምሮ ላስብ እችላለሁ። ከዚያ በተረፈ ገ ነው ለፈጣሪ መስጠት ነው እና እኔ ብቻዬን በቂ ነኝ። ማንም አያስፈልገኝም። እኔ ብቻዬን በቂ ነኝ፣ ብቻዬን መቆጣጠር፣ ብቻዬን በቂ ነኝ። አለቀ። በዛ ምናለው እና ከሚወዷችሁ ጋር ጥሩ ከሚያስቡ ጋር አብራችሁ መጓዝ ነው። ፌክ ከሚሆኑ ሁለት ፊት ያላቸው ሁለት ፊት የሆኑ እኔ አንዳንዴ ማለት ነው ምን አይነት እኔ ዲቦራን የምወድላት ባህሪ ልንገራችሁ። በዲቦራ ማለት ነው። ዲቦራ ተንኮል እንደዚህ ክፋት ምናምን ምናምን የለባትም። ዲቦራ ክፋት ምናምን እንደዚህ ሴራ ምናምን ሳይሆን እንዲህ ክፋት ምናምን የለባትም፣ ግን አይምሮዋ ያስባል የአይምሮ ያስባል ስላችሁ ነው ሁልጊዜውን የሆነ ነገር እያወራ ማለት ነው። ዛሬ ዛሬ ዛሬ በዛሬ ራሱ ስልክ እያወሯት ነበር ከዛሬ ወደ ቀን በፊት የሆነ ነገር ነግራኝ ተከራክረት ዛሬ ተፈጠረ የሆነ ነገር ማለት ነው። ከዛ ምን አይነት ሰው አስቀድማውን የሆነ ሰው ምስኪን ነው፣ ሲያሳዝን፣ የዋ ነው። ቆይ ጠብቂው ትለኛለች። ቆይ ጠብቂው፣ አይቤታ ተረጋጊ እስኪ ትለኛለች። ከዛ ያ ሰው ቂጣችሁን ሊወጋ ይመጣል ማለት ነው። ገብቷችኋል ላይክ እና በዛ ባህሪዋ ደስ ይለኛል። የሆነ ረጋ ረጋ ብላ አስባ አስተውላ ካልኩሌት አድርገ የሆነ ነገር ማድረግ ያለባትን ነገር ታውቃለች። ማምላክን እኔ ግን አሁን የሆነ ሰው ቤታዬ ምናምን ጠፋሽ የሆነ ነገር ካለ ወይኔ ምስኪን፣ ሲያሳዝን፣ ይወደኛል፣ ወደዋለሁ። እንደዛ ነው ማምላክም። አስበው ግን አሁን ላይ ነው ነው የፈለገ ሰው ድፍት ቢል ማለት ነው ሶሪ ከቻልኩኝ ህሊናዬ ልቤ ካዘነሽ ላግዝሽ ይችላል፣ ላደረግልሽ ይችላል ወይ ደግሞ ላማክርሽ ይችላል። ከዛ በተረፈ ግን ማንኛውም ሰው ቢሆን ነው ነው ማንኛውም ሰው አንዴ የተሳስቻለው ሁለቴ ደግም ያለው ስህተት በሶስተኛው በፍጹም ማምላክ ነው። ማናቸው ደግሞ ንስተሰብስበ ይመጥ ቤቴ አስራ ስድስት ና አቤላ አቤላ አውቀዋለሁ ከሚስቱ ጋር የሚሰራው ግን ያው አልፈልግም። ቹ ላቭ ቲንኪዩ እሺ፣ አሞራውን ጥሩት

እኔ በጣም የሚያስቀኝ ኔ አለቃቀስ አያምላ ነጽ የቴንክ በቃል ማርያምን ለሰው ልጅ ለሰው ልጅ ጥሩ አትኑ፣ ለሰው ልጅ ጥሩ አትኑ፣ ሰው ልጅ ጥሩ አትኑ። በቃ ጥሩ አትኑ። ክፉ ስትሆኑ ስትሰድቡት፣ ያን ሰው ስታንቋሹ፣ ጣል ጣል ስታረጉት ያን ሰው እየፈለጋቸው እየወደዳቸው፣ አሁን ተቃራኒን የሆነብኝ እኔ ድሮም አውቀው እኔ ድሮም አውቀው የሰው ልጅ አብሮ ስታስቡ ስትተሳሰቡለት፣ ለዛ ሰው ስትቆሙለት፣ ስትዋደዱ ያ ፍቅር ይመስለኝ ነበር ያ መከባበር። አይደለም፣ አይደለም፣ በፍጹም አይደለም ጋይስ። ያን ሰው ስደቡት፣ እርገጡት፣ አንቋሹት፣ እንዳደርሽብኝ ምናምን ምልጭ ልጭ አርጉትኝ ይፈልጋችኋል። ኢቨን በፍቅር ውስጥ ራሱ ቴንኪ ዲየን ፍቅር በፍቅር ራሱ ካያችሁ ማለት ነው የሆነ ወንድ ልጅን ስትፈልጉት ስታፈቅሩት፣ ስትወዱት፣ ቦታ ስሰጡት፣ ስደውሉ ለቴክስ ስታደረጉት፣ አይፈልግም። ስልችት ይለዋል፣ ምንችክ ይላል። በቃ ስልችት፣ ሌላ መመኘት ይፈልጋል። በቃ እናንተን ይሰለችዋል፣ አይፈልጋቸውም። ግን ደግሞ ኮራ ስትሉ፣ ቅብርር ስትሉ፣ ስልክ ሳታነሱ ስትቀሩ፣ ምናም ስታንገላቱት፣ ይፈልጋል። ይሄ የሰው ባህሪ ማለት መንገላታት፣ መሰቃየት የሚያሰቃያቸው ነው። የሚወዷቸውን አይፈልጉም፣ የሚያከብራቸው የሚሆኑላቸውን አይፈልጉም። እማምላክ እኔ ስላየው ነው፣ ስላየው ነው እንደ ቆሻሻ ትሪት ስታደርጓቸው እናንተ መፈለግ ይመጣሉ። እናንተ ደግሞ ተንከባከባችሁ ደግሞ እንዲህ ልውደቅላችሁ ስትሏቸው ደግሞ እዚህ ከእነ እንትናቸው ፊት ይላል አሞራው። እሺ፣ ሊበሉኝ ደረሱ እኮ ዛሬ። እንደው ዛሬ ሊያሳብዱኝ ነው። ለአክ ክፍት አድርገው በሉት። ኢንቪቴሽን፣ ቆይ በዚህኛው ሊድ ክፍት አድርገው በሉት። እሺ ቬሮን ከየኔ ፍቅር የኔ የኔ ያስተዋይ አይ፣ በዚህ መሄድ አልችልም መግባት አልችልም። እዚህ ላይ አይ ይሄ ስልክ ለም እንዲያስኩት ሂዱ። ትክክል መስፍን እዬ ከሉዛ አረ ከሉዛ ጋ እንኳን ደግሞ ጦር እዚህ ቲክቶክ ላይ ዓለም ጦርነት። ተውኝ ተውኝ። እኔ እኔ አዲስ እየኔ ፍቅር አዲስ እዬ ዩትዩብ ላይ እፈልግሻለው። ዩትዩብ ላይ ስለዛች ፊንገር ሾ አንዳንድ ምንድነው እንትን እንደ እንግዳ አቀርብሻለሁ መናገር ያለብሽን ነገር የሚሰማሽን ነገር አንቺ ከድሮም ጀምሮ ግዛዩ፣ ተመልከቱ ብቻ እኔ ማይገባይ ማህይም ላይ ምላችሁ በዚህ ምክንያት ነው። አዲስ የምታቋት ከሆነ ማለት ነው፣ አዲስ የምታቋት ከሆነ የዛሬ ዓመት ነው አለ አዲስ። የዛሬ ዓመት ይሁን የዛሬ ሁለት ዓመት ምን ብላ ነገረችኝ መሰላችሁ? ስለ ፊንገርሾ ማለት ነው። ደወለችልኝ እና ያለውን አንዳንድ ነገር ስትነግረኝ ድርቅ ብዬ ጥሩ ሰው ናት። መልካምና ክርክሬ ደግሞ ክርክር እንዳይመስል እኔ እኮ ወገቤን ይ አንድ ሰው እኮ ለእኔ ጠበቃ ይሆን ለእኔ አንድ ሰው እኔ ወድላ እንደዚህ ግርግር እንኳን ሆነ ይሄለን እኔ ቤት ደረሽ ቤት ገባሽ አላለችኝ። ምሳሌ ስሰጣችሁ ነው። ግን ኡጋንዳ ነበረች እ እባብ ሆዷ እባብ ነው ምናምን ምስጥናት እያለች የሰደበች ጋ ነው አብራ የምትሄደው ያየሁትን ይህን ነው። እና እኔ ለአዲስን አዲስ ታስታውሻለሽ አይደለም እንዳው ቴክስታችንና ቮይሳችን ይውጣ ክርክር ደርዬ እኖ እንደዚህ አታርግም። እኔ እንጃ አዲስ አላውቅም። እንዳይነሱ አረ፣ ከዛ ለሊያም ክርክሬ ክርክሬ እንዳይመስላችሁ። ለዚህ ለጠብጣቢ ማለት ነው ክርክሬ ክርክሬ እንዳይመስላችሁ። እንግዲህ የዛሬ ዓመት ነው የዛሬ ሁለት ዓመት ነው። አሞራው አቡ አሞራ ይብላችሁ፣ ዛሬ ልታሳብዱኝ ነው። የታላ ክፋት በሉት ወይ ከሎዛ ጋ ነው ከሎዛ ጋ ነው ስ ከሎዛ ጋ ነው። ድራማ ፈልጋችኋል ነው። አምልጪ አው ኩማም ኩማም እንደዛ ነው ጋይስ። ኩማም እንደዛ ነው ጋይስ። ኩማም ጭንቅላቱ ማፍረስ አለብን። ማይገባው ደነዝ ነው እሱ እሱ ማይገባው ደነዝ ነው። ማይገባው ደነዝ እኔ ሁለተኛ በሰው መሀል ቃል ለምድር ለሰማይ ብያለሁ ለሰው ላልደረብ። ይስ አስመሳይ ለሰው ላልደረብ ነው ምላችሁ። እማምላክ ነው ቃል ለምድር ለሰማይ ሰው ካለ በእውነተኛ በእውነተኛ ቡሊ የሰው ልጅ መናገር ማይችሉ አሉ አይደል መናገር ማይችሉ እራሳቸው መቆም ማይችሉ ሰዎች ከሆኑ የሚያሳዝኑ ከሆነ ቡል እየተደረጉ ከሆነ ኖ ብዬ ምናልባት ለእነሱ ልቆም እችላለሁ አፍ ላለው ቂጡ ዘንባጣ ራሱ እንደ እንደጨዋ የሚያይ ውስጥ ውስጥ ደግሞ እባብ የሆነ ሰው ለነሱ ከዚህ በኋላ ከዚህ በኋላ ቃል ለምድለሰባይ ለሰው አልቆምም ሁለተኛ እርዳታ ነሽ ተቸግር ያለው ከፍቶኛል ሆድብሶኛል ጉርጓድ ግባ ምን አገባኝ እኔ እኔ ስጠፋ ሁለት ሳምንት ሙሉ ቤታዬ፣ ምን ሆነሽ ነው የጠፋሽው? ምን አጋጥሞች ነው? እንዴት ነው ቤተሰብ፣ ሰላም ነው ብሎ የጠየቀኝ የለም። እኔ ምላችሁ ብዙ ሰው ጠይቆኛል፣ ግን ኤክስፔክት ማድረጋቸው ሰዎች ለእኔ አታሳቁቆኝ፣ ለእኔ መጥተው አልጠየቁኝም። ይኸው እንደዚህ አይነት ሰዎች አልጠየቁኝም ቦታ እንዳውም ዲቦራ፣ እግዚአብሔር ምስክሬ ነው፣ ሪከርዷን አይቸዋለሁ፣ ደብሯት ብዙ ብዙ ነገር። ኤኒዌይስ የጠየቀኝ የለም። ቢከፋችሁም የሚጠይቃችሁ የለም ጭራሽ ጨራሽ ጨራሽ ደግሞ ማለት ነው ከዚች ከጎርጓሪ ዋጋ ሀይ ኦወይስ ከጎርጓሪ ዋጋ ስንጣላ ደግሞ ማለት ነው ከእሷ ጋር ስንጣላ ደግሞ ስቶሪያቸው ላይ የጻፉትን እኔ ሆንኩላቸው የቆንኩላቸው ሰዎች ካርማ ዘበች ብሎ የጻፉትን አይቻለው ማለት ነው። ይታያችሁ እንግዲህ ማለት ነው እኔን ቂጤን ነው ወቅቶ ነው። ስለዚህ አንድ ሰው ለምን ጉርጓድ ያገም? ቂጠሽን ሸጠሽ ራስሽን አገልጊ ስትፈልጊ፣ አይመለከተኝም ስትፈልጉ። አንድ ሰው እማቃችሁ ለምን የእናቴ ልጅ አትሆኑም በእናቶቼ በአባቶቼ ምናምን አልጨክነም። በነሱም እንኳን ያልኩትን ጌታዊ መልሼ ለዋጠው፣ ውይ ያልኩትን መልሼ ለዋጠው። በዘሮቼ ምናምን አልደራደም። በቤተሰቦቼ እንኳን የሆነ ነገር ሆንኩ ብሎ ደርሳለሁ። ግን ሶሻል ሚዲያ ላለ ሰው እራበኝ ብትሉ አፈር ያስበላል። ድንጋይ ዋጭ፣ ትኩስ ድንጋይ ዋጭ። ለምን ቸገረኝ? ቂጥሽን ሸጠሽ ኑሪ። ከፋይ ከፋይ ልበሽበት፣ ምን አገባኝ? እኔ አረቄ ሽጭ። ስትፈልጊ አንድ ሰው ጋር አንድ ሰው ቃል ለምድል ትምህርት ሆኖኛል። ቃል ለምድል ለመሰማኝ ላደረግኩትም ነገር ለሆንኩትም ነገር ለቆንኩትም ነገር አንድ ሰው ነው። እናንተ አይምሯችሁ የምታዩት በጣም ብዙ ሰዎች ለሆንኩት ነገር ከዚህ በኋላ አይጸጽተኝም። ያረኩትም ነው፣ ለእግዚአብሔር ነው። እግዚአብሔር ደግሞ መላሽ ነው። ጥሩ ነገር ያደርጋል። ለራሴም ነው ያደረግኩት በጥሩ ነገር ግን ከዚህ በኋላ ግን ቂጥሽ ውስጥ ማለት ነው ለምን እንጨት አይወተፍም? ማናችሁንም አልሰማም። ምን አገባኝ? ራሴን ኑሮ ነው የምኖረው። እጫወታለሁ እስቃለሁ

አብሬ የደወልኩኝ አለሽ ተሻለሽ ደህና ነሽ ያልኳቸው ሰዎች አንድ ሞተሻል ደህና ነሽ እንኳን ያለ የለም። ስለዛ ነው አሌክስ ብላች ከሎዛ ጋ ነው አሌክስ ጋይ ስረፉ ድራማ ይፈጠራል። እኔ አልፈልግም፣ በቃ እናንተ እኔ እንድሰደብ ምናምን ነው ምትፈልጉት፣ በቃ ተውኝ። በቃ ከሎዛ ጋ ነው አርል ያለ በቃ ተዉ፣ ድራማ አትፈልጉ። ግንባሬ እዚጋ እንደህንዶች ለጠፍ አድርጌ ነው ቀብቼ ነው ስሙ። በቃ ተውኝ፣ በቃ ተውኝ፣ በእግዚአብሔር እኔ ድራማ አልፈልግም። እኔ በቃ ጌም ካለ ጨዋታ አለው ከእናንተ ጋር ስቃ አለው። በተረፈ ድምፅ የሆነም እንዲሆንላቸው ሄ ቢኔ እንዴነ የሚሆንላቸው ሰው ካለ ደግሞ መስዬ ግቡ፣ ጠይቁ፣ ሀሳባችሁን ገለጹ። ገስት ላይ ፎሎ ምትደር በቃ ይሄ እኔ እንደዛ ነው። ከዛ ውጭ በተረፈ ግን ከዛ ውጭ በተረፈ ግን ድራማ ውስጥ አትተቱኝ፣ አልፈልግም። እኔ እኔ ለማስጠላት የማታደርጉት ጥረት የለም። በኮመንት እየመጣችሁ ትተነኩሱኝ ያላችሁ አውቃችሁ ተደራይታችሁ፣ እየተደራጃችሁ አየናችሁ እኮ። አይናችን እኮ ይፈርዳል። እውነት እኮ እግዚአብሔር ውስጥ ብትደበቁም የእውነት አምላክ እግዚአብሔር የልቤን ስለሚያይ ጉልጉል እያደረገ አይኔ ላይ ያሳየኛል ያወጣቸው

እስኪ እስከ መረጃ አምጪ፣ እስኪ ማስረጃ አምጪ። አትጥያቄ አትጠይቁም። እኔ አሁን የሆነ ነገር ካወራ መረጃ አምጪ ካላችሁ መረጃ እምጣለሁ። ገብቶቻል? መረጃ አትጠይቁም። ገብቶ ሰው የተሰራ አይታችኋል? ጂጂን ተሰርታም ምንምጥ ያለ ነው። እኔ እንዳውም ዛሬ እንትን አላረኩኝም ሳረግ ነው ፍረ አረ በቃሽ፣ ሁ በቃሽ፣ በቃሽ፣ ን ሶማት በቃ፣ ማሪ በቃ፣ ሄምኮ በቃ፣ እና ነግሬያቸዋለሁ። ዝም ብላችሁ ደግሞ የሆነ ቪዲዮ እንትን እየሰራው ሳልመን ነገር የሆነ ብቻ አሁን ነው ብቻ እየሰራው መሰለኝ። እንትን ይሄ ምረው ፌስ አፕ የሚባለው ፌስ አፕ አይደለም እንጂ ፕሪቲ ምንድን ነው የሚሉት አለ። እሱ አፕ ላይ ሰው ማቅጠን፣ ማወፈር፣ ማተለቅ ትችላላችሁ። ይሄን ናሳክለውኝ፣ ይሄን ናሳክለውኝ የቆየ ቪዲዮ ብለው አምጥተዋል። ረኔማ ስቶሪ ላይ ፖስትላቸዋለሁ። ይመቻቸው። ይሄን ናሳክለውኝ ፈጣሪ ያሳያችሁ። ይኸውላ ጥላቻቸው ምን እግዚአብሔር ምን አለ እስከ ነፍሴ እስካለሁበት ብትለቁ ማለት ነው እስካለሁበት። የድሮም እኮ ኮመንት ላይ አሁን ኮመንት ላይ ሰደቡኝ፣ ስሳደብ እሱን ይፖስታሉ። እርግጥ ነው ማድረግ ኮመንት ላይ ከነካኝ ማና ባናን የምተው እሰድብሃለሁ። ኮመንት ላይ ምቆም እሰድብሃለሁ፣ ሙልጭ አድርጌ ነው ሰድብ አባት አመጣለግ ጉድ እኮ ነው ዛሬ። ማተንስቶብኝ አንዱ ጨጓራኝ ዛሬ ያቃጥመኝ። እኔ ቆይ ልንገራችሁ ቆይ ቆይ እንደውም ማ እኔ ይሄንን ይሄ ግንብራ የሆነ ሰውዬ የሆነ ሰው በጣም አናደኝ ዛሬ። ለምን መሰላቸው? እኔ የሴት ጓደኛ አሁን በአሁን ሰዓት የሴት ጓደኛ የዲቦራ ናት የምንቀራረበው ምናምን ምን እደዋወለው ከዲቦራ በስተቀር እኔ የለኝም እንደዚህ በጣም የሴት ጓደኛውን ምናምን የለኝም በአሁን ሰዓት እግዚአብሔር ይመስገን። ከዛ መንፈስ ያወጣኝ አምላክ እውነት ለእኔ የሆንክልኝ። እስኪ የወንድ ጓደኛ ደግሞ ይሁን ብዬ ይህ ወንድ ጓደኛ የባሰ ከሴቱ የባሰ ያለ እንዲህ ወንዱ የሆነብኝ እንዲህ የሆነ ነገር ወሬ ስነግረው ለወንዱ ጓደኛ የሆነ ነገር ስነግረው እና ምን ችግር አለ፣ በቃ ደሜን የሚያፈላይ ላይክ እንትን ማለት አለባችሁ። አሁን እኔ ጓደኛ ስሆን አሽቃባጭ ነኝ፣ አሽቃባጭ ነኝ እውነት ማርያምን አሽ አሽቃባጭ አሽቃሩ የሆነ ነገር ሰውካል እንዴ ደደብ፣ ምን ነው እንዳይከፋሽ፣ እሺ እንዳትቀየሚ፣ ምን አባታቸው እንደዛ፣ ምረው፣ ምን ችግር አለው የሚል ጓደኛ

ትዝብቱንም ምኑንም ለህዝብ ተዋለው። እኔ ላይ ግን እንዳደርሱብኝ ነው። ጉጭ ያገሬ ሰው ናት። ጉጭ ያገሬ ሰው ናት። ጓደኛ ማለት አሁን ለምሳሌ እኔ ጓደኛ ማቋ፣ ለምሳሌ የት ጠፋሽ፣ የት ገባሽ፣ እንዴት ነሽ፣ ደህና ነሽ የሚደውል ሰላም ነሽ ወይ ምናምን የሚለው ላይፍ ከመግባቴ በፊት አንድ ሰዓት ሙሉ ከዲቦራ ጋር በቃ እንደዛ ነው ማውቀው። እኔ እንግዲህ እግዚአብሔር የዲቦራ ልብ ካለወጠው ሆኖ ዘንድሮ እኮ ግራ ገብቶኛል እኮ። ብቻዬን እኮ በቂ ነበርኩ። ግን ዲቦዬ ለጊዜው ጥሩናት ሰው አይምሮዋን ካለወጠው፣ ሰው አይምሮዋን ካለወጠው። ዘንድሮ እኮ ከባድ ነው፣ ሰው ነው አይምሯቸውን እየለወጠው ሰው አይምሮዋን ካለወጠው፣ እኔ ምን አውቃለሁ። በተጠንቀቅ ሆነ ያለ ነው፣ በተጠንቀቅ ሆነ ያለ ነው። ንጎ እዴ ልታጠምቅበት እቼ እኔ እንኳን ብዙ ወጥ እንዲህ ዝርክርክ ዓለም ጣቴ ጣቴ ብቻ ነው ምትበላው አዎ እኔ ጓደኛ የሆነልኝ አይወጣልኝም። እማምላክን ድሮም አንዴት ልጅ ነግሬያቸዋለሁ። በጣም ቆንጆ እናት የትሙትን። እኔማ በሱ አይን አፈር ነው የምመስለው። ቆንጆ ናት፣ ልክም አርጎ የሰራ ቆንጆ ናት። ምቀኛዬ፣ ምቀኛዬ፣ ምቀኛዬ፣ ምቀኛዬ በቃ ምቀኛዬ፣ ቂጤን አስወጊ አስጠቂ። በአካል ምነግራቸው እኔ ሶሻል ሚዲያ ላይ ጓደኛ የለም። ሶሻል ሚዲያ ላይ እንደዚህ ጓደኛ የሚባል ነገር ሶሻል ሚዲያ ላይ የለም። አሁን ሰዎች ጓደኞች ያቸውን ፊንገር ሾ ጎርጓሪዋ ምን ትላለች? ጓደኞችሽን ስለ አንቺ ይናገሩ መተው ነገሩኝ። እንዲያሉ ጓደኛ ማለት በአካል የምታውቁት አብራቸው የበላቸው አንቺ አለሽ አይደል እንዴ? ቆይ ደግሞ ይህች ውሻ ልሂድባት። አንቺ አለሽ አይደል እንዴ? ማናት ስሟ? የሞተባት ልጇል እሷን ወተሽ ያማሽ አለሽ አይደል እንዴ? አንቺ እካክ ስሟን ንገሩኝ። የዘፋኙ ሚስት የነዋይ ደበበ ልጅ ነው የሞተው። የዘፋኙ ሚስት እሷን አይዳን አይዳን ስትፈተፈች ያልነበር እ ሾካካ እኔ እኮ ሶሻል ሚዲያ ላይ ማቃቸው ሶሻል ሚዲያ ላይ ያወኳቸው ሰዎች በአማቸው ባላማቸው ሚስጥራቸውን ባወጣ ባላወጣ ቢያወጡ ባያወጡ ምንም አይመለከተኝም። አንቺ ግን አይዳን ያማሻት አይዳን ሙልጭ አርገሽ አምተሽ ዞር ብለሽም አላየሻት። ግን እኔ ጓደኛ ምለው አብሮ የበላ የጠጣ አብሮ እቺ ኳልኳች እኮ እቺ እቺ ሾክ እቺ በአካል ማቃት በገዛ በልደት ቀን እኮ ሰክራ በገዛ በደሞ እኮ አታፍርም። አሁንም ታይኝ ይሆናል ወይኔ ሲያምር ወይ ዛሬ ምላጽ ታይኝ ይሆናል። አሁን እኮ ታይኝ ይሆናል። አንቺ ሾካካ ኮርናጣያ ታይኝ አለሽ፣ ቁጭ ብለሽ ታብታብ አድርጊ። እቺ ያልኳችሁ ልጅ በጣም ቆንጆ ናት፣ በጣም ቆንጆ ማርያምን እመሰክርላታለሁ። ቆንጆ ነው። ዝብዝፍናት ዝብዝፍናት። እኔ በዛ ሰዓት ሴክሲ ነኝ፣ ቀጮ ነኝ። ዝብዝፍናት መልኳ ግን በደንብ አድርጋ ነው የምትበልጠኝ። ቆንጆዬ ናት። ሁሉም ሰው ለራሱ ቆንጆ ነው። ግን ልጅቱ እግዚአብሔር ምስክሬ ነው። በአራት ጣት እፈርምላታለሁ። ቆንጆ ናት። ግን መድኃኒ አለምዬ ምስጥ ምስጥ ምስጥ ምስ ምስጥ ከኔ በላይ ኬንያዎችን የመረጠች ሰው ናት። ከኔ በላይ ኡጋንዳ የምትመርጥ ሴት ናት። እንግዲህ አበሻ ናት እኮ ወይ ወይስ አበሻ እኮ ናት ወይ ወይ፣ ስላ ስራ ነኝ ትለኛለች፣ ስራ ነኝ። ከዛ በኋላ እነዚህ ኡጋንዳውና ኬንያዎቹ ስናፕቻቷ ላይ ዶሬ ችኮላ ዛሬ የእነሱ ስናፕ ላይ ማለት ነው፣ ፖስቷቸው ስቶሪ ላይ አያዋለሁ ማለት ነው ስቶሪያቸው ላይ ፖስተው ማለት ነው፣ አያቸዋለሁ። ሽሸዋን ደቅደቅደቅደቅ እያደገኝ እያቦነነኝ። ስራ ነበረች እኮ ስራ ጋይ ስራ ብላኝ። የኔ ሞኝነት ደግሞ ስሟ እንዳልጠራት ሳስቼ ሄለው፣ የት ነሽ ምናምን፣ ዛሬ የት ነሽ? ስራ አንድ ላይ ነበር የምንሰራው። እንዳጋጣሚ ሆነው ተለያየ። እኔ ነበር ቁራ አይደል የምሰጣት፣ አይቤት ታይ፣ አይቤት ታይ፣ አይቤት ታይ፣ ሰው አይወጣልሽ። ደግሞ ከእሷ ቤት ከእኔና ከእሷ ቤት አስራ ምናምን ደቂቃ ነው። ከእሷ ቤት ሄደን ደግሞ ድራይቭ አድርገን ደግሞ ሰላሳ ደቂቃ ነው ስራ የምንሄደው። ከዛ ደግሞ እሷ መልሽ ደግሞ ቤት ሄዳለሁ። ይታያችሁ፣ ይታያችሁ ማለት ነው። አይ ቤታ ማና አባሽ ነሽ አንቺ፣ ክርስቶስ ነሽ ወይ ወይ ወይስ ማነሽ አንቺ? ቆይ እንደዚህ ጻድቅ የሆንሹ ከዛችን ልጅ እንደዛ እያደረስኳ ምን እያልን ስራ ተለዋወጥ፣ መኪና ገዛች ምናምን፣ ተለያየ። ግን አብረን ክለብ እንወጣል ምናምን። ከዚ ሄለው የት ነሽ እላታለሁ። ስራ ላይ ስራ ስራ ከዚህ ስናፕቻት ላይ ገብቼ እንደዚህ ያለው የኬንያዎቹ የኬንያዎቹ ጓደኞቻችን ናቸው። ስቶሪያቸው ላይ ሽሻዋን እያንቦቀቦቀ በአፍንጫ በቂጧ በጡቷ በምኗ የምታወጣ በስ ማሙር ደንፈስ ቅዱስ ጠላታችሁ ድርቅ ይበል። አንድ ቀን አስችሎ እንዴት እንዳስቻለኝ አላቅም፣ መድኃኒት ሁን በድቻ አላቅም። ጸጥ ብዬ ቻል አርጌ ባላጊ አለፍኳት። ሁለተኛ ደውዬ ዛሬው ካቤታ ኔድም ንስቲ ሽሻ እና ጭስ ምናምን እላታለሁ። ቤቴ የሽሻ ዕቃ ገዝቻለሁ። እግዚአብሔር ያሳያችሁ ፕሮቴስታንት ናት ልጅቷ እንዴት ነው ሺሻ ቤቷ የምገዛው ወንድሟ ደግሞ በጣም ቀየሰብ ወንድሟ ደግሞ በጣም ስትሪክት ነው በቃ በጣም ሀይለኛ ሰው ነው ወንድሟ ማለት ነው ከዚያ ቤቴ የሺሻ ቃ ገዝቻለሁ ሳጣራ ሳጣራ ያረኩት ሳጣራ ለገዛ ለገዛ ናይጀሪያዊ ለንቦጫ አንትጣል አቤት አቤት ያበሻ አቤት ብቻ የዚች እንዲያለቀ የዚችኛዋን ደግሞ ተውት፣ የዚችኛዋን ደግሞ ተውት። እንደው ልጁ ቢፈልጋት ጥሩ ነው እኮ ሶስቱም ደግሞ በወንድ ሶስቱም ደግሞ በወንድ እንደዚህ ነው እኮ የሚጫወተው ምናምን። ይሄ አሁኑ ምን እንዳላቸው አላውቅም። አይ፣ ተውኝ፣ ተውኝ፣ ተውኝ፣ ተውኝ፣ ተውኝ፣ ተውኛውን አታሳስቡኝ። እዚህ ጋ ቁጭ ብላ ደግሞ እያየችውን አታብታብም እያደረገች